ያ ሁኔታ ደግሞ እንዲያስገድደው ማድረግ ማለት ነው ከሱ ጋር ይገናኛል ግን እሱ ብቻ ነው ማለት አይቻልም። እና ደጋግሞ መስራት ይፈልጋል አይጠራም ይላሉ ሰላም ተመልካቾቻችን እንደምናላችሁ ዛሬ የሚያታልል ስነ ምግባር በሚል ርዕስ ከእድሜ ዓለም ጋር ቆይታ እናድርጋለን ተከታተሉን ከኛ ጋር ሁኑ እድሜ ዓለም እንኳ እንደና መጣ ሰላም ነህ ወይ እሺ እድሜ ዓለም የሚያታልል ስነ ምግባር ስትል ምን ለማለት ፈልገህ ነው የማያታልል ማለት በመልካምነት የሚታወቅ በጥሩነት የሚታወቅ ባህሪ ሆኖ ነገር ግን ውጤቱ በጣም ሌላ የሆነ እንደማለት ነው። አሁን ጠቅልዬ እንዳልናገር ስለፈለግኩ ነው። እሺ፣ በሆነ ነገር የተሸፈነ ማለት ነው? የማናውቀው ነገር ማለት ነው ወይስ ልክ መስሎን ሁሌ የምናደርገው ነገር ማለት ነው? ልክ መስሎን ነው የምናሳየው። ለምሳሌ ነገሮችን አጥርቶ መስራት በሚል ሰበብ የምንሰራው ስህተት ና። ጉዳት እንድናይበት ስለፈለግኩ ነው ይህንን ርዕስ የመረጥኩት። የሚያታልል ነው እምለው ለዛ ነው፣ ምክንያቱም አጥርተን በመስራት ሰበብ ነው ችግር ውስጥ የምንወድቀው። እና አጥርቶ መስራት የሚያመጣው ጉዳትና እና ስህተቶቹ ምን እንደሆኑ እንድናይበት ስለፈለግኩ ነው ማለት ነው። የሚያታልል የተባለው ለዛ ነው። ብዙ ጊዜ ፐርፌክሽን የምንለው ሀሳብ ማለት ኮ ነው አይደለም፣ ከሱ ጋር ይገናኛል፣ ግን እሱ ብቻ ነው ማለት አይቻልም። መልካም። እስኪ እንደዛ አይነት ይሄ አጥርቶ የመስራት ሀሳብ ወይም ደግሞ እንደዛ አይነት ልምምድ ያላቸው ሰዎች ብዙ ጊዜ ምንድን ነው የሚሳሳቱት ማለት ነው? ወይም ደግሞ ብዙ ጊዜ መገለጫቸው ምንድን ነው? አዎ መጀመሪያ አንድ ነገር በማይንዳችን ላይ ይዘን እንድንሄድ የምፈልገው ነገር በኃይል የጨመከው ነገር የሚሰጥህ ነገር ትንሽ ነው ይባላል። በኃይል የሚጨመቅ ነገር የሚወጣው ውጤት ትንሽ ነው የሚለውን በማይንዳችን ይዘን ከዛ ሌላውን ጉዳይ ብንሰማ በጣም ቀላል ይሆንልናል። ስለዚህ የሚጨመቀው ነገር አእምሯችን ነው ብለን ማሰብ እንችላለን። በጣም ስንጨምቀው አእምሯችንን የሚሰጠን ውጤት ዝቅተኛ ነው ብለን ማሰብ እንችላለን። ብዙ የበዛ ስራ ስለሚሰራ ውጤቱ ዝቅተኛ ይሆንበታል ነው። ይደክምና ዝም ብሎ ስራ ይሰራል፣ ከዛ ውጤቱ ሲመዘግብ በጣም ዝቅተኛ የሚሆን ነው። ስለዚህ በኃይል የጨመቀው ነገር የሚሰጥህ ትንሽ ነገር ብቻ ነው የሚባለው ለዛ ነው እንደማለት ነው። በተለይ ግን ከተማሪዎች ጋር ይሄዳል። እስኪ በምሳሌ ያሳየ ከተማሪዎች ጋር ይሄዳል፣ ከሌሎች ጋር ይሄዳል። ስለዚህ አጠቃላይ ማንነቱን ላሳይና ከዛ በኋላ በዝርዝር ስንመጣ ይገባናል። ለምሳሌ በባህሪ ስናየው ከውስጥ የሆነ ግፊት ያለው ነው። ብዙ ከመለማመዳቸው የተነሳ ከውጭ እንኳን ማየት የምንችለው አይነት አይደለም። ከውስጥ የሆነ ግፊት ነው። ሁለተኛ ለመቆጣጠር በጣም የሚያስቸግር ነገር ነው። ሌላ ተደጋግሞ የሚታይ ባህሪ ነው። ስለዚህ ወጥ ነው ማለት ነው። እንደ ማንነት ነው ማለት ማንነት አድርገን ነው የምንወስደው። ሶስተኛ በምክንያት የተደገፈ አይደለም፣ ምክንያታዊ አይደለም። በምክንያት ዘርዝረን ብናየው ምክንያታዊ አይደለም። ግን መጀመሪያ ስንነሳ እንዳልነው ጥራት ለማምጣት ተብሎ የሚሰራ አይነት ስራ ስለሆነ ከዚህ ጋር ግን አብሮ ማሄድ መሆኑን እንድናየው ነው። ለምሳሌ አሁን አንድ ተማሪ ሁሌ ያጠናል፣ ሌት ቀቀን ያጠናል፣ በጣም ጎበዝ ነው፣ እረፍት የለውም። ግን በዚህ ውስጥ ያ ተማሪ በሙከራ ወይም በፈተና በትንንሽ ቴስቶች ላይ ከፍተኛ ውጤት ያመጣና በከፍተኛው ፈተና ላይ ግን ውጤት አያመጣም። ለዚህ እንደውም አንዳንድ አስተማሪዎች ምን ይላሉ? ተማሪዎች በርትታችሁ እስከሚድ ባሉ ሙከራዎች ውጤት ሰብስቡ፣ በዋናው ፈተና ከባድ ስለሚሆን አይመጣላችሁም ይላል። ይሄ የእኛ ሀገር ልምምድ ምን እንደሆነ ቁልጭ አድርጎ ያሳል። ይህ አባባል ትክክል አይደለም። ለምን ሲባል ተማሪው በትክክል ፕሮግራም እንደሆነ በትንንሽ ስራዎች ተከፋፍሎ በየጊዜው የተመደበ ስራ ወይም ደግሞ ጥናት አጥንቶ ውጤት ማምጣት ሲገባው በትንንሽ ጥናቶች ጉልበቱን ጨርሶ በሚቀጥለው ላይ ውጤት የማያመጣው ለምንድን ነው የሚለውን ስናይ፣ በጊዜ የተገደበ መጠን ያለው ሚዛናዊ የሆነ የጥናት ስልት ስለሌለው ነው ማለት። ስለዚህ በትንንሽ እንትኖች ሰብስቡ፣ ፋይናል ፈተና ከባድ ነው። ምን ማለት ነው ይሄ? ትምህርት አንድ አይነት ነው። በቅደም ተከተል ነው የሚመጣው ይዘቱም አንድ አይነት ነው። ፈተናዎቹ ሁሉ የሚወሰዱት ከአንድ ማቴሪያል ከአንድ መጽሐፍ ላይ ነው። ስለዚህ እንደዛ አይደለም የሚሆነው። ምንድን ነው ልጁ በኋለኛው ፈተና በዋናው ፈተና ላይ ዝለት ይገጥመዋል፣ ይደክማል፣ ኤግዞስት ያደርጋል። ስለዚህ ስለሚደክም የከፍተኛው ውጤቱ ይወርዳል። ከስልሳ የሚፈተነው ውጤት ይወርዳል። የሚሆነው ያ ነው እንጂ ፋይናል ፈተና ከባድ ስለሆነ አይደለም። ለምሳሌ ሌላ ተጨማሪ ለምሳሌ በሰራተኛ ብንወስደው አንድ ድርጅት አንድ አዲስ ሰራተኛ መቅጠር ፈለገ እንበል። ያን አዲስ ወይም ያችን አዲስ ሰራተኛ ሲቀጥር ምን ያደርጋሉ? ሳምፕል በሆነች በትንሽዬ ሙከራ ነው ለግማሽ ቀን ምናልባት ወይም ለአንድ ሰዓት የሆነች ሙከራ ይሰጣቸውና እሷን ሰርተው ውጤታቸው በዛ ይገመገማል። ትክክል አይደለም። ለምን ሲባል በዛች ላይ ውጤታቸው ፐርፌክሽኒስት የሆኑ ሰዎች ከሆኑ ጎበዞች ነው የሚሆኑት። ስለዚህ በዚህ መዝንን ማስገባት አልነበረብንም። በኋላ የምንሰጣቸው ስራ ምን አይነት ነው ነው የምንሰጣቸው ስራ? በጊዜ የተገደበ ረጅም ጊዜ የሚቆይ ለአመታት ከኛ ጋር እንዲኖሩ የሚያስችል አይነት ችሎታቸውን በዛ ልክ እንዲሆን የሚያስችል ነው። አሁን በትንሽዬ ስራ ነው የሞከርናቸው። ስለዚህ ውጤት አላቸው፣ ጎበዝ ናቸው አልንና ቀጠርን። ከዛ ድርጅቱ በስራ ሂደት ሰራተኞቹ ፈጠራ የሚችሉ እንደሆኑ ማሰብ ይፈልጋል፣ ወይም ደግሞ ፈጠራ እንዲያመጡለት የተለየ ይዘት ያለው ነገር እንዲያመጡለት ይፈልጋል። ማምጣት አይችልም ይሄ ማይንድ። ምክንያቱም በአጭሩ ነው የተሰጣቸው በፈተና ጊዜ ያችን ሰሯት ውጤት አመጡ። ከዛ ጎበዝ ናቸው ተብሎ ተቀጠሩ። በኋላ ግን ለድርጅቱ ረዥም ስራ ተቀጥረው ሲሰሩ ፈጠራ አይችሉም፣ እስታካ ያደርጋሉ። እንደውም ይደክማሉ፣ ይሰለቻሉ፣ መስሪያ ቤቱን ለቀው መሄድ ይሞክራሉ። ይሄ ምንድን ነው? ፈጠራን ስለማይችሉ ነው። እያረፉ በጊዜ በተገደበ አይደለም የሚሰሩት አንድ ወጥ ድምት አድርገን እንስራ ነው ሀሳቡ። ስለዚህ ስን ስንጠቀልለው የበዛ ጥሩነት የበዛ መልካምነት እና የበዛ ሥነ ምግባር ከጥቅሙ ጉዳቱ ይበልጣል የሚለውን ቁልጭ አድርጎ የሚያሳይ ነገር ነው። እዚህ ላይ ግን አድምቶ ከመስራት ጋር አይገናኝም ይሄ ነገር። በጣም ጥሩ አንዱ ፖይንት፣ እንዲያውም ሰዎች እዚህ ስህተት ውስጥ የሚገቡት አድምቶ ለመስራት ካላቸው ፍላጎት ነው። አድምቶ የሚሰራው የተመጠንለት ስራ በተመጠነለት ጊዜ ውስጥ ሲፈጸም ነው እንጂ አንዲትን ትንሽ ስራ ቀን ሙሉ ይዞ አድምቶ ሰራ ማለት ይቻላል? እንደሱ ስላልሆነ ለምሳሌ እነሱም እኮ ሲሰሩት የሚሰሩት በጣም ጥሩ ጥረት ስለሚያደርጉ እኮ ነው። ጥረታቸው እየበዛ ነው፣ ግን የበዛው በዛች በትንሽ እየስራ ላይ ነው። ሁለተኛ ደግሞ ፍጹምነትን ለማምጣት ነው እነሱ ጥራትን ለማምጣት ፍጹምነት ይሄ ሲሆን ደግሞ ፍርሃት እየተጠናወታቸው ነው የሚሄደው። ምክንያቱም ያችን በተመጠነው ትክክለኛ አድርገው ፈጽሞ ስህተት የሌላት አድርገው ማምጣት ስለሚፈልጉ ነው። ያ ግን በዚህ መሄድ አይችልም። ሰውየው ኤግዞስት እንዲያደርግ እንዲደክም፣ ጉልበቱን በአግባቡ እንዳንጠቀምና እንዳንገለገልበት ያደርጋል ማለት ነው። በዚህ የተነሳ እነሱ ምን ይሆናሉ? አንደኛ ስጋት ይገባቸዋል። ስጋት የሚገባቸው እንዴት ነው ሲባል የተፈለገውን ያህል ቮሊዩም ወይም ደግሞ የሚፈልገውን ያህል መጠን ያለው ስራ በተወሰነ ጊዜ ውስጥ ማምጣት ያቅታቸዋል አንዷን ስራ ረዥም ጊዜ ይዘዋት ይቆያሉ ምክንያቱም የተሻለች አድርገው ማምጣት ስለፈለጉ አንዱ እሱ ነው የሚያጋጥማቸው ችግር ይሄ እነሱን የመፈጸም አቅም እየሸረሸረው እየገደለው ነው የሚመጣ በጣም ከባድ ነው አእምሯቸው በጣም ስለሚጨነቅና ስለሚያዝ ማለት ነው ውጤታቸው በጣም ለማጥራት ፍጹም ለማድረግ በጣም የተሻለ ጥረት ለማድረግ በሞከርን ቁጥር ምንድን ነው የሚሆነው? አእምሮ ይደክማል፣ ቀድሞ ይደክማል። አንድ ቀን ሙሉ እንደሱ ዋለን በል የሚቀጥለው ቀን መስራት አይችልም። መሆን የነበረበት ለምሳሌ አንድ ሰዓት ሁለት ሰዓት ከሰራ በኋላ ማረፍ ነው የነበረበት ወይም ሌላ አይነት ስራ ነው ማምጣት ያለበት፣ ወይንም አንዱን ስራ ከፋፍሎ ይችን በዛች ውስጥ አጠናቅቆ ጨረስኩ፣ የሚቀጥለውን እንደዚህ ነው መያዝ የነበረበት። ነገር ግን ረዥም አንድ አይነት ይዞ በሄደበትና ያችን ፍጹምነት ለማምጣት ባደረገው ጥረት ጉልበቱ ይደክማል። ስለዚህ ውጤታማ ስራ ማስረከብ አይችልም። የሚቀጥለውም ቀን አይሰራም ለማለት ነው። ይታወቀዋል ውጤታማነቱ እየቀነሰ እንደሆነ፣ እየተጨነቀ እንደሆነ እነዚህ ነገሮች ሴንስ ሲያደርጋቸው እንደሁን ማለት የምፈልገው እሱን ነው። አይታወቀውም። አንደኛ የሚመዝነው አካል የስራውን ጥራት ነው የሚያየው። በጣም ጽድት ያለች የማታዳግም ምናምን ብሎ ነው የሚመዘግበው ሲመዘግበው ግን ይሄ ወዴት እንደሚሄድ አያውቅም። የሚመዘግብ ሰው ወይም አለቃ የሆነ ሰው እንደዛ ነው የሚወስደው። ስለዚህ እሱ ስለሆነ እነሱ አይታወቃቸውም። እነሱ ጥሩ መባላቸውንና ክሬዲት ማግኘታቸውን እነሱም ሲያዩት ውጤት ማስራ ማምጣታቸውን ብቻ ነው የሚያዩት። ይሄን አያዩም። እነሱ በልጆች እኳ ነው የልጆች የተማሪ የትምህርት ውጤት ላይ በቴስቶች ላይ ሲደፍኑ ነበር። በርካታ ተማሪ እዚህ ሀገር ይደፍናል። እና ምንድን ነው የሚሉት ቀላል ስለሆነና ገና ብዙ ስላልተማርን አይነት አድርገው ፈተናውን ቀላል ስለሆነ አድርገው ነው የሚወስዱት። በኋላ ግን ፋይናል ፈተና ሁሉም ተማሪ ይወርዳል። በጣም የሚገርመኝ ነገር ጥቂት ተማሪዎች ብቻ ነው የሚወጡት። እነዛ ተማሪዎች ተጠንተዋል። እነዛ ተማሪዎች ከፍተኛ ውጤት የሚያመጡ በፋይናል ፈተና በእስኬጁል የሚመሩ እያረፉ የሚሰሩ ልጆች ናቸው። እነሱን በደንብ የሚመሩና ፈጠራ የሚችሉ ልጆች ናቸው። ነገር ግን እነዚህ ጉልበታቸው ታች ቴስቱ ላይ ስላለቀ የዋናው ፈተና ላይ ውጤት አያመጡም ማለትና አይታወቀንም። ስለዚህ የዋናው ፈተና ላይ ውጤታቸው የማይመጣው በቴስቶች ላይ ብዙ ጉልበታቸውን ስለጨረሱ ነው ማለት ይቻላል ማለት ይቻላል። ትክክል። ግን ለዋናው ፈተና ስ የሚሆን እንደገና ማሰብና እንደገና መነሳት አይችሉም መነሳት አይችሉም። መነሳት የማይችሉት ምንድን ነው? አንደኛ ተመጥኖ ተመጥኖ መሄድ አይደል? የሚያመጡት እዛች መጀመሪያ የነበሩባት ላይ ነው ጊዜውን የጨረሱት አይደል? አንዳንዴ ከታች ሲጀመር አለፍ ብሎ ማጥናት ይፈልግ ነበረ። ከአስተማሪው ቀደም ብሎ ያዩ ከዛ ከዙ ጋር የተጣጣሙ ቀድሞ አስተማሪውን አንብቦ መጥቶ እንደገና የአስተማሪውን እንደ ክለሳ መውሰድ ሁሉ እድል የሚሰጥ ነበረ። ሁለት ጉልበት እኮ እንዳለ እንዲቀጥል ነው እኛ ይፈልግ ነው። አሁን ወጥ የሆነ ለአንድ ዓመት ወይም ላንድ ሴሚስተር ላንድ ሴሚስተር ነው እኮ መሄድ እንዲችል ነው እኛ የፈለግ ነው። ግን በዛች በአስር ከአስር በምትወሰድ ፈተና ጉልበቱን ጨረሰው፣ ይሰለችዋል፣ ይደክመዋል እና ወደሚቀጥለው መሄዳችን እንዲያውም ይሄ ብቻ እኮ አይደለም። አንደኛ መዛሉ መድከሙ ብቻ አይደለም። ኦሲዲ የሚባል በሽታ ያጋጥማቸዋል። ልክ አንዲት ነገር ውስጥ ግብት ብለው ሌላ አለም እንደሌለ አይነት የሚያስቡ ሰዎች፣ ይሄ በአእምሮ ጤና ላይ በጣም ከፍተኛ የሆነ ጉዳት ተደርጎ የሚወሰድ ነገር ነው። ኦሲዲ ምንድን ነው? በእንግሊዝኛ ኦብሰሲቭ ኮምፐልሲቭ ዲስኦርደር ይባላል። ይሄ መዛባት ነው፣ ሙያዊ ስሙ ነው ማለት ነው። ሙያዊ ስሙ ነው፣ መዛባት ነው። በአንድ ነገር ብቻ ምስጥ ብሎ በመግባት ያ ሁኔታ ደግሞ እንዲያስገድደው ማድረግ ማለት ነው። የምንሰራው ስራ አስገዳጃችን የግድ መሆን እንዳለበት አድርገን ማሰባችን ነው ያንን ችግር ያጋጠመን ማለት ነው። ስንፈልገው ምን ሰራው ሳይሆን የሚከተን ነገር ነው። ሲቀጥል ደግሞ ለምሳሌ እንዲህ አይነት ችግር ያላቸው ሰዎች በሆነች ሀሳብ ውስጥ እንደ ድንገት ከገቡ ሰው መኖሩን አያውቁም። ዝም ብሎ በእግራቸው ከቤት ሁሉ ወጥተው የሚሄዱ ልጆች አሉ። ልክ እንደዚህ ረጅም ይሄዳሉ። ያች አንዲት የተመሰጡባት ነገር አስገዳጅ ሆና ከልምምዳቸው መብዛት የተነሳ ረጅም ኪሎ ሜትር ይዛቸው የምትሄድ ማለት ነው። እየበዛ ሲሄድ ማለት ነው። እየበዛ ሲሄድ ማለት ነው። እስኪ መፍትሄ አለው፣ መፍትሄ አለው፣ መፍትሄ አለው። ከሱ በፊት የተወሰኑትን ላንሳ እና ለምሳሌ አሁን አንድ ተማሪ ሲያጠና አደረ እንበል በቀላሉ ግልጽ እንዲሆን ጭምር። ሲያጠና ካደረ ምን ሆነ ማለት ነው? እንቅልፍ አጣ ማለት ነው። አሁን እንቅልፍ ሲያጣ የማስታወስ አቅሙን አብሮ እንዳጣ አውቅ ልዩነቱ እዚህ ላይ የማስታወስ አቅም አብሮ ሞቷል። እሱ ይሄን አቅ ከዛ ግን እሱ ሁሌ እያጠና ነው፣ በዛው አይያዝለትም። ስለዚህ ወደ ፋይናል ሲጠጋ ምንድን ነው የሚሆነው? ወደ ፋይናል ፈተና እየቀረበ ሲሄድ የመያዣ አቅሙ እየወረደ እየወረደ እየወረደ ነው የሚወጣው። ስለዚህ ዋናው ፈተና የሚወድቁት ለዚህ ነው። አለመተኛቱ ብቻ ሳይሆን ፈተናም እየደረሰ ሲሄድ የጭንቀት መጠኑ እየጨመረ መሄዱ በራሱ ትክክል ነው። እኔ አንዷን ምሳሌ አነሳሁ እንጂ በርካታ ምክንያቶች ናቸው ከዚህ ጋር ያሉት ተያዘ አብሮ። እንደውም ከዚህ ጋር የሚሄደው ነገር ለምሳሌ አሁን ስህተትን ከመፍራት አሁን አንቺ እንዳመጣሽው ማለት ነው። ምክንያቱም ትልቅ ፈተና እንደሆነ ነው የሚታሰበው ዋናው። ስለዚህ ስህተትን ይፈራሉ። ቻሌንጁን ይፈሩታል። ምክንያቱም የተመጠነ ቻሌንጅ አይደለም እየተሸከሙ የመጡት ትንንሿን እየሰሩ ትንንሿን እንዳሸንፉ ያውቃሉ እንደሱ ከመጡ አሁን ከበድ ያለ ተግዳሮት ወይም ቻሌንጅ ሲመጣ እሱም ማየት አይፈልጉም። ስለዚህ ፋይናል ፈተና ደግሞ እንደዛ ነው የሚቆጠረው። ወድቆ መነሳት አይችሉም። ምክንያቱም አሁን በአንዷ ላይ ሞክረው ጉልበታቸው አንሶ ለምሳሌ ሁለተኛ ቴስት ላይ ዝቅተኛ ውጤት ካመጡ ወደኋላ አይመለሱም። ወደ ጉልበታቸው መመለስ አይችሉም። ሌላ መተግበር ሁሉ እያጡ ነው የሚመጡት። አይተገብሩም፣ ቁጭ አረጋሉ። ቆይ ነጋ ነበዋለሁ ምናምን ሁሉ የሚመጣው እንደዛ ከመውደቃቸው የተነሳ ነው። የተለየ ነገር ማበርከት አይችሉም። አዲስ ነገር ያልተለመደ ታይቶ የማይታወቅ ፈጠራ የሚመስል ነገር ማሳየት አይችሉም። ሌላ አለ ሲሉ የለም የሚባሉ ይሆናሉ። አንዳንድ አንዳንድ ተማሪዎች በድንገት ነው የሚያቋርጡት ለምሳሌ እንደሱ ይሰራ የነበረ ትምህርት ያቋረጥና፣ አመመው ጸበል ሄደ፣ ምናምን ምናምን ይባላል። እንደ ምን ሆነ ጎበዝ አልነበረ? እንደዚህ ነው የመጣው ምና፣ እሱ ኤግዞስት አድርጎ ነው ደከመ፣ በቃ ጨረሰ፣ መሀል ላይ አቋረጠብን፣ ወጣ፣ ሄደ፣ አለ እያልን ጎበዝ ሆኖ እያለ ግን የለም፣ እንደ ጎፈር ውሻ ነው የሚሆነው፣ ጸጉሩ ብቻ ይቀራል። ሳይታወቀው ማለት ነው፣ ሳይታወቀው ማለት ነው፣ ያ ሳይታወቀው እና፣ እንዲያውም ምን ይባላል የታጠፈ ደጋን መሰበሩ አይቀርም ይባላል አሁን ቀስት የምትወረውር የታጠፈች ደጋን እንዲህ ታጥፋለች አይደል እና ብዙ ጊዜ ሲወረወርባት ሲወረወርባት ሲወረወርባት ወድቃ መነሳት ያቅታታል። ወርውራ በነበረችበት ቦታ መመለስ ያቅታታል። ስለዚህ ይሰበራል። ጫና በዛባት ማለት ነው። ስለዚህ የታጠፈ ደጋን መሰበሩ አይቀርም የተባለው ለዛ ነው። ስትወረውር ስታጠቃ ስትመታ ስትመታ ነበረ ነገር ግን የሆነ ጊዜ ተሰበረች። ስለዚህ ብዙ ጊዜ ጫናዎቻችን የሆነ ቀን ላይ ይሰብሩናል ይሰብሩናል ይሰብሩናል። ግን ጫናዎቻችን ደግሞ እንደ መልካም እድል ስመጠቀም አይቻልም። ጫና ሲመጠን ብቻ ነው ጫና መልካም እድል መሆን የሚችለው፣ በጊዜ ተመጥኖ እረፍት እያገኘ ሰው ልጅ መሄድ ሲችል ብቻ ነው እንጂ እሱ ልዩነት አያመጣም። እስኪ መፍትሄዎቹን ደግሞ ንገረንና ምን እናድርግ የሚለውን ደኛው ነገር አብራራ። እንዳልኩት ቅድም በጊዜ ገደብ መስራት ነው። ነገሮችን ሁሉ በጊዜ በተመጠነ ሂደት ውስጥ መከወን ነው ጥሩ። ለምሳሌ ለአንድ ሰዓት የሚበቃ ስራ ለአንድ ሰዓት የሚበቃ ነው። ለሁለት ሰዓት የሚበቃ ለሁለት ሰዓት ነው። ሰላሳ ደቂቃ ልክ በየሰዓቶቹ ገድቦ መስራት በጣም በጣም ወሳኝ ነገር ነው። ሌላኛው አንድ ነገርን አንዴ ብቻ መስራት ነው። ትክክል ሁለቴ መስራት ከመጣ፣ አሁን ምን ልንሆን ነው? ሶስተኛ ልንሰራው ነው? አራተኛ ልንሰራው ነው? እና ጽድት እያለ ነው የሚሄድልን። እንዲያውም ይህን የአካዳሚክ ሰዎች ሲያወሩ ሪሰርቸሮች፣ የወረቀት ስራ ሽንፍላ ማለት ነው እና ደጋግሞ መስራት ይፈልጋል አይጠራም ይላሉ። ብዙ ትክክል አይደለም። ለምን ሲባል እሱን ሲደግሙ ሲያጠሩ ሲያፈርሱ ሲሰሩ ሲያፈርሱ ሲሰሩ አንዷን ወረቀት ይዘዋት ይኖራሉ ማለት ነው። ይሄ ውጤት አመጣ ትክክል አለው ስህተትን ማጥፋት ስለማይቻል ነው፣ ስህተት መጥፋት ስለማይችል አንድን ነገር አንዴ ብቻ መስራትም መልመድ ነው። በእርግጥ ደግሞ አእምሯችንም እኮ መጀመሪያ ላይ የሚያወጣው አቅም ነው ሁሌ ጤናማ እና የተሻለ ምላሽ የሚያመጣው እንጂ ደጋግመን ያሰብነው አእምሯችን ውስጥ ደጋግመን ያሰብነው ነገር የሆነ ቅልቅል ደግሞ ይኖረዋል ይባላል። ብዙ ጊዜ የመጀመሪያ መልሳችን ሁሌ ትክክል ነው፣ ከዛ ቢያርፍ ደግሞ ሌላ መልስ ያመጣ የሚያምር መልስ እንደገና ያመጣ ነበር። አሁንም እያረፈ ደግሞ ቢሰራ፣ በጊዜ ቢገደብለት በጣም የሚያምር ሁሌ የተለየ ቀለም ያለው ሆኖ እንዲሄድ የሚያደርገው ይሆናል ማለት ነው። ሌላ ስሜትን ማጋራት በጣም ወሳኝ ነው። ምክንያቱም እንዲህ በስራዎች ስንጠመድ ምንድን ነው እየበዛ የሚሄደው ሀሳብ ነው። እየበዛ እየበዛ የሚሄደው ለስሜት ቦታ መስጠታችን እየቀረ እየቀረ ይሄዳል። ስለዚህ እሱ ውጤታችንን ይቀንሰዋል። ስለዚህ ስሜትን ማጋራት አለብን። ስለምንሸፍ ነው። ሌላ ከዚህ ከፍ ያለ ከሆነ የስነ ልቦና ባለሙያ ማየት ነው፣ ወይም ደግሞ ማማከርን መጠየቅ ነው የሚሆነው ማለት ነው። የዛሬው ውይይታችንን እዚህ ላይ ጨርሰናል። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለሌሎችም አጋሩ። ከዚህ በኋላ በተለያዩ ርዕሶች ደግሞ እንመጣለን ማለት ነው። ሰላም ሆኖ ቻው።